ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ፣ በያላችሁበት እውነት ለመናገር ያክል በኤፋ እና በቤዛ ጉዳይ አብረው ታርቀው ሲመጡ ያው ኤፋ ሁሉን ነገር ሲረዳት ከዛ በኋላ ቪዲዮ ሰራለው ብዬ ነበረ። ነገር ግን ምንም ሰላም ሊወርድ አልቻለም። እውነት ለመናገር ያክል ነገሮቹ እየከረሩ ሁለቱም ቦታ ያለ መደማመጥ አለ። ነገር ግን ዛሬ ላይ እኔ ኤፋን እንደተረዳውት አንድ ነገር የተረዳሁት አለ፣ ኤፋን ማለት ነው። ምንድነው እሱ በሰዓቱ ቤዛ ጥሎ በሄደችበት ሰዓት፣ በዛን ጊዜ እሱ በተጎዳበት ሰዓት ኤደን ነበረች ወደ እሱ ህይወት የመጣችው። ነገር ግን እሱ ደግሞ አሁን ላይ ቤዛ ተመልሳ ስትመጣ ኤደንን ማስቀየም አልፈለገም። ለምን በዛን ጊዜ እሱ ብቸኛ በነበረበት ሰዓት በህይወቱ የመጣች ሴት ናት። አሁን ላይ ግን ቤዛ እያስመሰለባት ያለው እንደተረዳውትኝ የቅናት ነው ማለት እንደዛ ካልሆነ ለምን ችግርሽን አንቺ አትናገሪም? ጊዜ ስጠኝ። ስንት ጊዜ ይስጥሽ? ቤዚ ማለት ነው። ስንት ጊዜ ይስጥሽ? አሁን ከመጣሽ ስንት ቀን ሆነሽ? እንዴ እስከ መቼ ድረስ? መናገር እንኳን ብትፈልጊ ከካሜራ ጀርባ ትነግሪው ነበረ። እሱም እኮ ወንድ ልጅ ነው። ከዝም በላይ እንዴት ይታገስሽ? እንዴ አሁን አንቺ ለአንቺ ጊዜሽ ሰጥሻለሁ ብሎ ጊዜ ሰጥቶሽ ሳትነግሪው ብትቀሪ ኤደን፣ በዚ መሀል ጥለው ብትሄድ ይሄ ልጅ ሁለተኛ አይጎዳም? ለኤፋ ማሰብ አለብሽ ቤዚ። እውነት ኤፋን የምትፈልጊው ከሆነ እንደራስሽ ማትጎጁ ከሆነ በመሀል ጥረሹ፣ ማትሄጂ ከሆነ የተፈጠረውን ችግር ንገሪው፣ አለቀ። ምክንያቱም አሁን እኛ እንደተረዳነው ከሆነ ቅናት ይዞሽ እሱ ሌላ አዲስ ህይወት ስለጀመረ ቅናት ይዞሽ የመጣሽ ነው እያስመሰለብሽ ያለው። እንወድሻለን፣ ጥሩ ሰውነሽ፣ ደርባባነሽ። ነገር ግን አሁን ላይ ደግሞ በአንቺ ህይወት ውስጥ የተፈጠረውን ነገር መናገር አልፈለግሽም። ዝም ብለሽ ጊዜ ስጠኝ፣ ጊዜ ስጠኝ እያልሽ የእሱን ጊዜ እያባከንሽና በእሱ ህይወት ውስጥ ያለች ኤደንን ከእሱ እንድትርቅ እያደረግሽ ነው ያለሽው፣ እንጂ እሱን ደግሞ ግራ እያጋባሽ ነው ያለሽው፣ እንጂ ምንም መፍትሄ እየፈጠርሽ አይደለም ያለሽው። ይሄ መፍትሄ ሊሆን አይችልም። እንዴ እኔ በጣም የገረመኝ ነገር ኤፋን የምትሳደቡ ሰዎች ግን ጤነኛ ናችሁ? ቆም ብላችሁ ለምን አታስቡትም? እሱ ምን አጠፋ? ለምን ይሰደብ? እንዲ ምን ያደርግ? ከዚህም በላይ ምን ያደርግ? ጊዜ ሰጥቷታል። ይሄው ስንት ጊዜ ይስጣት ንገሪኝ አላደጋግሞ ጠየቀ ይኸው አልተናገረችም ታዲያ ገመድ አስሮ አንቆ ተናገሪ ይበል እንዲየገረፈ ምን እንዲርግ ነው የምትፈልጉት ምን እንዲል የምትፈልጉት መጀመሪያ ፍትሃዊ ሁኑ ስትፈርዱ ዝም ብላችሁ እንደ ከብት ከምትነዱ ማለት ነው ፍትሃዊ ሁኑ እንዴ እዛ ጋም እኮ ሴት ናት ኤደንም ሴት ናት ቤዚም ሴት ናት ኤደን በመሃል መጎዳት የለባትም ለምን አምነዋለች እንደገና ደግሞ በእሱ ህይወት ውስጥ ማንም እንደሌለ ነው የምታውቀው። አረለ እንዴ ታዲያ ድንገት ይቺ ሴት መታ እንደዚህ ህይወታቸውን ስትበጠብጠው እሺ ለዛችስ ለሴቷ አታዝኑም እንዴ? በእርግጥ አሁንም እኮ ሄዳ ነበረ ተመልሳ ስትመጣ እድል መስጠት በራሱ እኮ ትልቅ ነገር ነው። እድል እኮ ሰጥቷታል። ኤፋ ስህተት የለበትም። አሁንም እኮ ለቤዛ እድል ሰጥቷታል። ፊት እንኳ አልነሳትም፣ አሜን ተብሎ ተቃብሏታል ወደ ህይወቱ ስትመጣ። አሁንም ጊዜ ሰጥቷታል። እሷ ግን ልትናገር አልፈለገችም። የሆነችውን ነገር ካልተናገረችስ? እሱ ደግሞ ካልነገርሽኝ አልፈልግም መቀጠል፣ ከነገርሽኝ ግን ችግርሽን አዳምጭ እንቀጥላለን እንደ ድሮ እኮ ብሏታል ባለፈው። ይሄንን እሷ ደግሞ ጊዜ ስጠኝ ነው እንጂ እያለች ያለችው በካሜራ ጀርባ ልንገረህ፣ እዚ ጋ ኦዲየንስ ኦዲየንስ እንዲሰማ አልፈልግም። ኦዲየንስ እንዲያዳምጠው ማትፈልግ ነገር ከሆነ ያስማማናል እሺ። ትቶ ከካሜራ ጀርባ ተንገር የተፈጠረውን ነገር ምትፈልግ ከሆነ። ምክንያቱም ቤዚ አሁን እያደረግሽ ያልሺው የቅናት ነው እያደረገ የሆነ የመሰለብሽ ለምን? እሱ ምንድን ነው፣ አንዳንድ ጊዜ እኛ የጣልነውን ሌላ ሰው መጥቶ ሲያነሳብን ከኛ የተሻለ አንወድም፣ እንቀናለን። ይሄ የታወቀ ነው። እኛ የጣልነውን ሌላ ሰው ሲያነሳብን አንወድም፣ አብዛኞቻችን። ከዚህ ከቻሽ ልዩ ለቀቅ አድርገው የራሱን ህይወት ይኑር። አንቺ ደግሞ እኔ ይሄ ነው፣ እኔ ላንተ ቦታ አለኝ ምቴ ከሆነ እሱ ማጣት ካልፈልሽ የተፈጠረውን ነገር ንገሪው፣ ሊያዳምጥሽ ዝግጁ ነው። አይ አልናገርም ካልሽ ደግሞ ይኸው፣ እንደውም እሱ ተስፋ ቆርጧል። እኔ ከዚህም በላይ መጨቃጨቅ አልፈልግም ብሏል። ወንድ ልጅ እኮ ነው እንዴ። ከዚህም በላይ ታክቶኛል፣ መጨቃጨቅ አልፈልግም። በአጋጣሚ የሆነ ሳ ልንገናኝ እንችላለን። መልካም ጊዜ አለሽኮ። ተስፋ ቆረጠ። ለምን ስንት ጊዜ ሰጠሽ ሰጠሽ ልታዳምጠኝ አልፈለግም አለሽ። ሊያዳምጥሽ በጣም ዝግጁ ነበረ፣ አንቺ ግን መናገር አልፈለግሽም ቤዛ እና አንቺ ካልተናገርሽ ደግሞ ምን እንዲያደርግልሽ ነው የምትፈልጊው እንዴ? እሱ እኮ የሚያስበው የበፊቱን ብቸኝነቱን ጉዳቱን ነው። ዛሬስ ምን ያክል እርግጠኛ ነው ጥለሽው ብትሄጂ በመሃል እንዴ በድጋሚ መጎዳት አለበት እንዴ ህይወት ይዋዥ ወይናት እንዴ እሱ ህይወት እናስብለት እንጂ የምትሳደቡ ሰዎች ግን አስቡ ቆም ብላችሁ ማነው ጋነው ስህተቱ በሉ ቆም ብላችሁ ቁም ብለን እናስብ መጀመሪያ ፊቷን እንዳየነው ጠጉሯን ተቆርጣለች ምናምን ነገር ከባድ ችግር የገጠማት ልትነግር ትችላለች ብለን እኛም ታግሰን ነበረ ነገር ግን የመናገሩ ሀሳቡም ህልሙም የላትም ሲጀመር ማለት ነው አሁን ላይ ሙሉ ለሙሉ እኔ ቅናት ይዟት የተመለሰች ነው የሚመስለኝ። ማንኛውም ልጁ ህይወቱን የኖርበት ለጋጋ አድርጉት። ይህንን ነው ማለት የምፈልገው። ቤተሰብ ሰውን ለማስቀየም ባንቸኩት፣ ጥሩ ነው። እንረጋጋ እስቲ ብለን ቆም ብለን እናስብ። እድል መስጠት በራሱ በጣም እንደ መረዳት ነው። ዝም ብለን መሳደብ መሳደብ መሳደብ። ፈጣሪ ትዕግስቱን ይስጠን። እኔ ሌላ ምንም ማለን። ለማንኛውም ላይክ፣ ሼር አድጓ ሰባ አስተያየት ካላችሁ በኮመንት አስቀምጡ። ግራ ያጋባል ትላላችሁ።